ሰላም፣ ጤና ይስጥልን። ክቡራን ዩቲብ ቤተሰቦች የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችን ቆዩ። ጠቅላይ ሚኒስትር ዐቢይ አራት ሙሉ ጄነራሎችን ጨምሮ ለ66 መኮንኖች ከፍተኛ ማዕረግ እንዲሰጥ አደረጉ። ጠቅላይ ሚኒስትር ክቡር ዐብይ አሕመድ ያቀረቧቸው ከፍተኛ ወታደራዊ መኮንኖች በፕሬዚዳንትነት ታዬ አጽቀሥላሴ የተለያዩ ከፍተኛ የማዕረግ ዕድገት ተሰጧቸዋል። ቅዳሜ መስከረም 10 2018 ዓ.ም ወታደራዊ ሹመት ያገኙ ስልሳ ስድስት ከፍተኛ ወታደር መኮንኖች ሲሆኑ፣ አራቱ የሙሉ ጄነራልነት ማዕረግ ተሰጥቷቸዋል። የጠቅላይ ሚኒስትሩ ጽህፈት ቤት አመሻሽ ላይ ባወጣው መግለጫ ላይ እንደተመለከተው ከፍተኛ የሙሉ ጄነራል ወታደራዊ ማዕረግ የተሰጠው የሀገሪቱ ጦር ሰራዊት ጠቅላይ ኤታማዦር ሹም አማካሪ ለሆኑት ሌተር ጄነራል አለምሸት ደግፌ፣ የመከላከያ ምህንድስና ዋና መምሪያ ኃላፊ ሌተር ጄነራል ደስታ አብቼ፣ የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ሌተር ጄነራል ይመር መኮንን የመከላከያ ኢንስፔክተር ኃላፊ ሌተር ጀነራል ድሪባ መኮንን ናቸው። በተጨማሪም ሁለተኛ ከፍተኛ ወታደራዊ መኮንኖች ከሜጀር ጀነራልነት ወደ ሌተር ጀነራልነት እድገት ሲያገኙ 17 ከፍተኛ ወታደር መኮንኖች ደግሞ ከቢግደር ጀነራልነት ወደ ሜጀር ጀነራልነት አድገዋል። በርካታ ቁጥር ያላቸው 43 ወታደራዊ መኮንኖችም ከኮሎኔል ወደ ከኮሎኔል ወደ ወደ ቢግ ጄነራልነት ከፍ ብለዋል። ይህም በርካታ ቁጥር ያላቸው መኮንኖች በጠቅላይ ሚኒስትሩ ታጭተው በፕሬዚዳንቱ ለከፍተኛ ወታደራዊ መኮንኖች የተሰጠው ኢትዮጵያ በተለየ ባለፈው ዓመት ወታደራዊ አቁማን የሚያጠናክሩ ስራዎች ማከናወኗን በተከታታይ ይፋ ካደረገች በኋላ ነው። ኢትዮጵያ ባለፈው ዓመት በርካታ የጦር ኃይል አባላት የሚሆኑ ወታደሮች በተከታታይ አሰልጥና ማስመረቋ በተለያዩ ጊዜያት ተዘግቧል። በተጨማሪም የአየር፣ የምድርና የባህር ኃይሏን የሚያጠናክር የቴክኖሎጂ ግባቶች በራሷ እየሰራች መሆኗን ጠቅላይ ሚኒስትሩ መግለጹ ይታወሳል። በተጨማሪም ለአስርታት የባህር በርና የባህር በር አልባ ሆና የቆየችውን ኢትዮጵያ ባለፉት ዓመታት የባህር ኃይሏን ዳግም መስራት ስታጠናክር ቆይታለች። ባለፈው ዓመት ማብቂያ ላይም የባህር ኃይሉ ዋና ማዘዣ አዲስ አበባ ውስጥ ተገንብቶ ተመርቋል። ጠቅላይ ሚኒስትር ዐብይ አሕመድ ወደ ስልጣን ከመጡ በኋላ አሁን ከሰጡት በተጨማሪ ሁለት ጊዜ ለከፍተኛ ወታደራዊ መኮንኖች የማዕረግ ሹመት እንዲሰጥ አድርገዋል በጥር 2012 በአጠቃላይ ለ65 ጀነራል መኮንኖች የማዕረግ ሹመት የተሰጠ ሲሆን ከመካከለኛው ስድስት የሌተናል ጀነራሎች 19 ሜጀር ጀነራሎች እና 40 ደግሞ የብርጋዴር ጀነራልነት ማዕረግ ተሰጥቷቸው ነበረ እንዲሁም ከአራት ዓመታት በፊት በታህሳስ 2014 ዓ በኢትዮጵያ የመጀመሪያ የሆኑትን የፊልድ ማርሻልነት ማዕረግ ጨምሮ ለአንድ መቶ ከፍተኛ ወታደራዊ መኮንኖች ማዕረግ ተሰጥቷል። በዚህም የጦር ኃይሎች ጠቅላይ ኢታማዦር ሹም የሆኑት ጀነራል ብርሃኑ ጁላ የፊልድ ማርሻልነት ማዕረግ ሲሰጣቸው በተጨማሪም ለአራት ጀነራሎች፣ አስራ አራት ሌተር ጀነራሎች፣ ለ24 ሜጀር ጀነራሎች እና ለ58 ቢግድር ጀነራሎች የማዕረግ እድገት የተሰጥቷቸው እንደነበረም